ተሻጋሪ ድርሰት ሂሩት ይርዳው። አዘጋጅ ማስረሻ ገብረ ማርያም። ፕሮዳክሽን ማኔጀር ዮናስ አለማየሁ። ተሻጋሪ። ቤዛ፣ አንቺ ቤዛ! እየጨረስኩ ነው። ይላጡ። ኡፍ! እንዴ፣ መቼ ሆነ የሚያልፍልሽ? እንዴ፣ ዘላለም አለምሽን አይሞላልሽም አይደለም ምንድን የምትለው ኪችን? ምንድን ነው የምትሰሪው? ቆይ አትጨርሽም እንዴ? ሰዓቱ እኮ እየረፈደ ነው። እና እንዳንተ ተኝቼ ይመስልሃል እንዴ ያረፈድኩት? አ መሰዳደብም ተጀመረ። እንቅልፋም እያልሽ ነው። ምን አይደለሁም ብለህ ልትከራከራኝ ነው? ስንት ሰዓት ነው የተነሳኸው? አንድ ሴትዮ ከኔ ጋር ያለሽ ችግር ምንድን ነው? አንተ ነህ እንጂ ችግር ያለብህ። ትንሽ እንኳን ልትረዳኝ አትሞክርም። ወድጄ ይመስልሃል እንዴ ስራ ማረፍደው? አይ ያስገድጄሽ ነው አደለ? አዎ ተገድጄ ነው። ቤት ውስጥ ለብቻ የጣልክብኝ ኃላፊነት ነው የሚያስገድደኝ። ገባ ምንድን ነው ሁሌ ኃላፊነት ኃላፊነት የምትይው እኔስ እዚህ ቤት ምንም ኃላፊነት የለብኝም? ጭራሽ ከኔ ጋር ልትፎካከር ነው? መፎካከር የማይገባሽስ አንቺ ነሽ። ይህንም ቤት የማስተዳድረው እንዴት መከራዬን በልቼ እንደሆነ ታውቂያለሽ። እኔም ቁጭ ብዬ የምቀለብ ሰው አይደለሁም። አብሬህ በጠዋት ወጥቻ አብሬህ የምገባ ሰው ነኝ። እሺ እና እና ምን ይሁን ነው? አብረን ወተን አብረች ስለገባሽ አታጣድፈኝ። እኔም የማስብ ሰው ነኝ። አስሬ ረፈደ ረፈደ ከምትል በጠዋት ከጎን ተነስቼ ኪችን ስገባ አብረኸኝ ተነስተህ ምን ላግዝሽ፣ ምን ልስራ ብለህ ብታግዘኝ ይረፍድብናል። ቆይ ለምን ማታ ሰርተሽ አታሳድሪኝ? ማታ ማታ ቃሳጥብ ቤት ሳጸዳ ይመሻል። በዛ ላይ ያደረ ምግብ አልበላም የምትለው ነገር አለ። ለምን ብዬ ነው እና ያደረ ምግብ የምበላው። ስለዚህ ረፈደም አረፈደም ከዛሬ በኋላ አንዲት ቃል እንድትናገረኝ አልፈልግም። ይገባሃል? ምን ነው ይህን ይሄን ያህል ተንጫጫሽ፣ ተንጨረጨርሽ? ምንድን ነው? አይዞሽ ያለሽ ሰው አለ እንዴ? ነው ወይንስ በአንቺ ቆዳ የሚቀበር ይመስልሻል? ስለሱ አላቅ። በፈለግከው ቆዳ መቀበር ትችላለህ። ለምን እንደዚህ የሆንክ እንዳለህ ገብቶኛል። አሁን ወሬሽን ትተሽ ትወጫለሽ? አትወጭም። አትጩህ! አልጨረስኩም። ልብሴን እንኳን እስክቀይር ቀይር። መታገስ ካቃተህ መሄድ ትችላለህ። ባክሽ፣ የማላውቅ አይምሰልሽ። ልብሴን እስክቀይር ቀይር ከምትይ እስኪ ሽሞኖ ሞን ብትይ ይሻልሻል። ማን ነው ተሽሟሟኙ? ተናገራ! እኔ እኮ እንደ ወንዶቹ ፊቴን በውሃ ብሼ ነው ወደ ስራ የምሮጠው አንተስ ከእንቅልፍ ተነስተህ ስፖርትህን ትሰራለህ ሻውርህን ትወስዳለህ እንደ ሴት ተቀባብተህ አይደል እንዴ የምትወጣው ምን እንደ ሴት ሴት ሆንኩብሽ እንዴ ወንድነቴ ጠፋብሽ ለነገሩ ጥፋተኛው እኔ ነኝ እኔ ነኝ ዶሮ ይመስል በጊዜ ወደ ቤት እገባለሁ ምን ታደርጊ አምሽቼና ሰክሬ የገባው አላስቸግራልኩሽ አይደለ ልክ ነሽ። ሴት ሆኜብሻለሁ። አዎ እንደ እሱ አልወጣኝም አልሽ እንጂ። እንደ ሴት ተቀባብተህ አልሽኝ እኮ። ለማለት የፈለግኩት ምን እንደሆነ በደንብ አሳምረህ ታውቃለህ። አምሽተህ መምጣት ፈልገህ ነው አደለም? ስማ፣ እኔን ግን ምክንያት አታድርግ። ሁሉንም ነገር አውቀዋለሁ። ምን ምንድን ነው የምታውቂው? ደግሞስ አንቺን ምክንያት የማደርገው ለምንድን ነው? ማምሸት ብፈልግ ትከለክኛለሽ? እንዴት ብዬ በምን አቅሜ እንግዲህ በጠዋት አትልከፍኝህ። የማታው ይበቃሻል። በሰላም ለዋልበት ባካይ ራስ ጉዳይ ነው እንደዚህ የምትሆነው። ትላንት ከብሩ ጋር ምሳ ስለበለው ነው። ከረፈደብ ደግሞ ትተኸኝ መሄድ ትችላለህ። ግዴታ እኮ አብረን መሄድ የለብንም። ኧረ እንደዛ ነው። እስከ ዛሬ ትተኝ እንዳትሄድ ነበር የምትይው። ዛሬ ግን እንደሄድልሽ ፈለግሽ አደለ። ታዲያ አስቀድመሽ መንገድ ትቼ አልነበረም እንዴ ውፍ አሁን እስከ አንተ ጋር አንቧጓሮን የሰለች ባክሽ እኔም ቋቅ ብሎኛል። ለየትኛው ፍቅርሽ ነው ይን ያል እንደዛ ነው ይላቅ እኔ ነኝ ቋቅ ያልኩ። አሁን ትሄጃለሽ አትሄጂ? አልሄድም። ስሚ ይህን ያህል የምታገስሽ አንድ ተቋም ስለምንሰራ ብቻዬን ስገባ የሚያይን ሰው ምን ይላል ብዬ እንጂ አዝኘልሽ እንዳይመስልሽ። እሱም በደንብ አውቃለሁ። ምንድን ነው የምታውቂ በጣም ተቀይረሃል። ልብህ ከእኔ ሸሽቶ እዛች ልጅ ጋር ነው አደል? ታዲያ ጥሩ ነዋ፣ ጥሩ ነዋ። አንቺም ተገላገልሽ አደል? እንዲያውም ከዛሬ በኋላ ይኸውልሽ፣ ከዛሬ በኋላ ምን፣ ሁለታችንም በራሳችን መንገድ ለብቻ እንሄዳለን። አልጠብቅሽም፣ አልጠብቂኝም፣ አበቃ። ሂድ ጥርግ በል እኔም ባንተ ቆዳ ልቀበርም እሺ ጉረኛ ያለአንተ ህይወት የሌለ መሰለህ ገደል ግባ ገደል ያስገባ ለካፊ ምን አይነቱ ለካፊ ነው አድማጮቻችን አሁን የሰማነው አስደንጋጭ ዜና አለ ዜናውም አሁን አንድ ሰዓት ከ45 ደቂቃ አካባቢ ከአውቶቡስ ተራ ወደ ሜክሲኮ እየተጓዘ የነበረ ታክሲ ከሌላኛው መኪና ጋር ተጋጅቶ በውስጡ ከነበሩ ሰዎች መካከል ሰባቱ ወዲያውኑ ሕይወታቸው ሲያልፍ፣ የተቀሩት ቀላልና ከባድ አደጋ ደርሶባቸዋል። የሟቾች ማንነት ገና እየተጣራ ያለ ሲሆን፣ ሁሉም በጎልማሳነት ዕድሜ ክልል ያሉና ምናልባትም በጠዋት ተነስተው ወደ ሥራ ገበታቸው እየሄዱ ሊሆን እንደሚችል ተገምተዋል። በእውነቱ ይሄ ለሟች ቤተሰቦች ከባድ የያዘን ቀን ነው። ጠዋት ደነው አሉ። በሰላም ተመለስ ብለው የሸኙትን ቤተሰብ ሬሳ እንደመቀበል የሚከብድ ነገር ሊኖር አይችልም በእውነቱ የዝግጅት ክፍላችን ለመላው የሟች ወገን መጽናናትን ይመኛል በዚህ አጋጣሚ ግን አሽከርካሪዎች ለራሳችሁ ብቻ ሳይሆን ባላሰበው መንገድም ወጥቶ ለሚቀረው ህዝባችን ስትሉ ጥንቃቄ አይለያችሁ በማለት ማሳሰብ እንወዳለን አብራችን ቆዩ ወይኔ ጉዴ ወይኔ ጉዴ ይላቅ ይላቅ የት ነው ወይ አምላክ አደራህን ወይኔ ልደውልለት ቀድሚው ከደወልኩ ደግሞ ጥፋተኛ ይሆንኩ ይመስለዋል ይመስሏል። ወይ ደይ አምላኬ ብቻ ደራህን እጅ የፈለገውን ይበል ደውልለታለሁ። እንዴ ወይኔ ስልኬ ስልኬስ ወይ አምላኬ ቤት ረስቼውን የመጣሁት ለካ። ምን አይነት ቀን ነው ዛሬ? ወይ ምን አይነት ድንዙዝ ነኝ። በእናታችሁ ሹፌር፣ በእናትህ መኪናውን በፍጥነት አሽከርክረው። ደህና አደርክ። ይለቅ ግቢ ግቢ ግቢ። ቀለም ዋው፣ ዛሬ ደግሞ በጣም አምሮብሻለ። አለባበሴን ወደድከው? በጣም ታዲያ። ለሚስት ግዛላታ ከፈለክ፣ ቦታውን አሳይሃለሁ። ምን እባክሽ፣ እሷ ብገዛላት፣ እስኪ እንዲህ እንዳንቺ ዘንጣ ትመጣና ነው እንዴ? ለምን አትመጣም? እስቲ አንተ ገዛና ሞከራት፣ ሞከራት። ኧረ እኔ መቻበድኩኝ። እኔ ምለው ዛሬ ሚስት ሰራ ትገባም እንዴ? ትገባለች። ለምን ጠየቅሽኝ? አይ ያለ ወትሮ ለብቻ ስትገባ ስላየውክ ነው በሰላም ነው። ያው አመሏን ታውቀው የለም፣ ሁሌ አይሞላላትም። ዛሬማ ብሶባት ነበር። በቃ ስዘገይብኝ ትቻት መጣው። ለራሴ አዲሱ አለቃችን ጠምዶ ይዞኛል። እሷ እናቴ! ኧረ አለቃችንን እ ባካ አትፍረድበት። ጀማሪ አይደል? እስኪ ለምድ። እንግዲህ ብዙ ነዳጅ መፍጀቱ አይቀርም። ቤዛ ግን ይህን የምትረዳኝ ሰው አልሆነችም። ወይኔ! ምን ነው ቤዛ ስትል ምንድነው? ቤዛ ቢሮ እንደገባች አረጋግጣል አይ አላረጋገጥኩም። ነው እንዴ ቆይ፣ ለምንድን ነው እንደዚህ የደነገጥሽው? እንዴ ጠዋት፣ ሜክሲኮ እዚሁ በእኛ መስሪያ ቤት መስመር ላይ አደጋ ደርሶ እኮ ነበር። ምን ቀለም ምንድን ነው የምትዩ? ወይኔ አምላክ ያደረህ፣ ምንድን ነው ምን ምን አይነት አደጋ ነው የደረሰው? ይሁን የመኪና አደጋ ደርሶ ሰባት ሰዎች ሕይወታቸው አልፏል እየተባለ ነው። ምን በዛስ? በዛስ እንዴ በዛስ እንዴ እኮ አይሆንም አይሆንም፣ ቤዚ አታደርጊውም እንዴ ያራ አደጋው እሷ ላይ ደርሷል ማለት ይኮ አይደለም፣ ግን ስራ መግባቷን ብቻ ወይኔ ወይኔ! ላቅ ለዚህ ነው ጥያት የመጣሁት ሞቷን ላለማየት። እሷም ያለ ነገሯ ሂድ ሂድ አላለችኝም። ምን ማለት ነው? ይላል እንደገና እኮ ምን የሚያወቅ ነው? ነገር የለም። ታውቆኛል፣ ታውቆኛል። ቀለም፣ ቤዚ ዛ መኪና ውስጥ ነበረች ማለት ነው? ምንድን ነው? ቆይ የትራንስፖርት መኪና ነው? ታክሲ ነው? አውቶቡስ ነው? ምንድነው? ምንድነው የተጋጨው? አዎ ታክሲ ነው ሲሉ የሰማሁት። ለምንድን ነው ትቻት የመጣሁት? እሺ አሁንስ ምን ላደርግ ነው? ምንስ ብዬ ነው የማውራው? ወይ ነው በዚህ አንተ አረጋና በክኮ ነው። ምን አይነት ሰው ነኝ? ምኑ አፌን በቆረጠ። ለቤተሰቦቿ ምን ብዬ ነው የምነግራቸው? ቀለም አንተ የት ነበርክ እንዴት ተረፍክ ብለው ሲጠይቁኝ ምን ብዬ ልመልስ ነው ቀለም ኦይ መጀመሪያ አንተ ተረጋጋ ቆይ ውሃ ላምጣልህ እንደውም ወይም ተነስ ሽ ፊትህን ታጠብ ማታ ተጣልተን ስላደርና ስላኮረፍኳት ትቻት ሄጄ ነው ይባላል ይባላል እንደዚህ ቀለም እኔን የሚያል ሰው እንዴት የልጅ ስራ እሰራለሁ እስኪ ኮትህን አውልቀው ስማኝ ላቄ ወልደ ምንም ተፈጠረ፣ ምንም የምትለውጠው ነገር የለም። አሁን ተረጋጋና ስልክ ደውል። ለማን? ለቤተሰቦቿ? ኧረ ለራሷ ነው ያልኩ እንዴ። ገና እኮ ያወቅ ነው ነገር የለም። የታል ስልክ የታል? ቆይ ቆይ ቆይ፣ ቻርጀሩን ላይ ሰክችዋለሁ። ባክሽን አቀብኝ። ወይኔ ወይኔ ወይኔ፣ ይላቅ። ይኸው እንካ እንካ፣ ይኸዋ ይኸዋ። እኔ ታውቆኛል በዚህ ዛሬ ጉድ አድርጋኛለች። ስልኳ አይነሳም፣ ቀለም እስቲ ምናልባት አልሰማችሁ ይሆናል። ደግመህ ደውል፣ ወይም ጣውሽኔ ልደውል እን እንጊ አንቺ ደውል። ወይኔ ወይኔ ወይኔ ወይኔ አይነሳም አይደል ቀለም? በዚህ ጉድ ሰራሽኝ፣ ጉድ ሰራሽኝ፣ በዚህ በዚህ አዋረሽኝ፣ በዚህ አዋረሽኝ። እንዴ እና ወደ ልትሄድ ነው የምትነሳው? ወይኔ ወይኔ ጉዴ፣ ወይኔ ይላቅ፣ አንተ ይላቅ አስኪደኝ፣ እንዴ አረ ቆይ፣ ወደ ልትሄድ ነው? እሺ አሁን ወይኔ ጉዴ፣ እንዲህ ሲሆን እሺ አሁን የሆነ ነገር ቢሆንስ? ይላቅ፣ አረ ስልክህን እንኳን እንካያዝ በስማ ቤዛም ምን ሆነሻል? ብሩኬ ጉዶኝ፣ አለው እንካ፣ ቡርሳ ይናስቀምጥልኝ በናት። ምንድን ነው ወዴት ልትሄጂ ነው ዛሬ? ማ ምንም ይሄጃለኝ። ብሩኬ ጉዶኝ ይለዋለሁ። ምንድን ነው የተፈጠረው? እባክሽ ተረጋግተሽ ለምን አታናገረኝም? ይላቅን ተነጠቅኩ ብሩኬ ምን ስገባ ጥበቀውን። ዛሬ ይላቅ ሲገባ የተባሉ ወይ ብዬ ስጠይቀው እንዳላየው ነገረኝ፣ እና እንዳልደውልለት ደግሞ ስልኬን አልያዝኩም። አብራችሁ አልወጣችሁም ማለት ነው? ቆይ የመኪና አደጋውን ሰምተሽ ነው እንደዚህ የደነገጥሽው? አዎ ሰምቻለሁ ብሩክ፣ አደጋው የደረሰው በእኛ ተቋም መስመር ላይ እኮ ነው። አዎ በጠዋት የሚዘግንን ዜና ነው የተሰማው። ሚኒ ይላቅ እዛ ታክሲ ውስጥ ያለ ይመስልሃል? ኧረ በስመ አብ! ቤቢዚ እንዴ ምኑ ና ያስብሽው በእናትሽ። እስቲ ቆይ ተረጋጊ። እንኪ በእኔ ስልክ ደዊና ጣሪ እስቲ። ብሩክ ያንተ ደውል፣ እኔ ፈርቻለሁ። በዛ ላይ ተጣልቼዋለሁ። እሺ ግን ተረጋጊ፣ ምንም የታወቀ ነገር የለም እንደዚህ መሆን። እሺ አሁን ምን አመጣው? ወይኔ ንጌታ ይላቅዬ፣ ዛሬ ምን ሆነ? ነው ለዚህ ነው የተጣደፍከው ለመሞት። እሺ ምንድን ነው የሚባለው? ቤዚ ስልኩ እየጠራ ነው ግን አያነሳም። ነገርኩ እኮ ብሩኬ፣ እሷ ያለ ነገሩ ዛሬ ትቶኝ አልወጣም ሞት ጠርቶት ነው? ወይኔ ወይኔ ወይኔ! ና ቆይኝ ባክሽን። መኪና ውስጥ እኮ ኖሮ እንኳን ቢሆን እኮ ሁሉም ሰው ሞቷል አልተባለም። የተረፉ ሰዎችም አሉ። ከተረፉ ውስጥ ነው ብለሽ እስቲ አስቢ። የባሌን ባህሪ ያውቀዋለሁ። ከሞቱት መሀል ነው የሚገኘው። ቢተርፍማ ስልኩን ያነሳው ነበረ እኮ እና ቆይ እንደዚህ መሆንሽ ቆይ የሚለውጠው ነገር አለ ሰውም ራሱ ደወል ማ ይላት አዎ እንኪ አንሺው አይ አንተን ሰብሩኬ መርዶ ሊያረግኝ እንዳይሆን ምን ሆነሻል ቤዛ እንዴ አንቺን ለማርዳት ማን ነው እኔ ጋ የሚደውለው በይ አንሺው እኔ ባነሳ ይውልሽ እኔ የፈለግኩት ይመስለዋል እሱ ነው ብለ ነው ቤዚስ ስልኩስ ሳይዘጋንሽ ሃሎ ብሩኬ ሀሎ፣ አንቺ ቤዛ ነሽ? አዎ፣ ማነሽ? ቀለም ነኛ። ስልክ ሲደወልልሽ ለምንድን ነው ማታነሸው? ይልሽ ይላቅ፣ አደጋ ደርሶብሽ ይሆናል ብሎ እያበደ ነው። እሱስ ደህና ነው? ምንም አልሆነም፣ ተመስገን አምላኬ። እኔ ስልኬን ቤት ትቼው ወጥቼ ነው፣ በጣም ይቅርታ በይው? እንደ አንቺ ራስሽ ነይ እናረጋጊው እንጂ በጣም እኮ ተደናግጧል። ችግር የለውም ዋናው ደህና መሆኑ ነው። አሁን ሥራ ላይ ነኝ። በሻይ ሰዓት መጥቼ አገኘዋለሁ። እሺ እነግረዋለሁ። አሁን ስትርበተበች አልነብህ። ለምን ሄደሽ አታናግረው? የሻይ ሰዓት ላይ ሂጅ። ያገኘዋለሁ እንዳልሽ። ወይኔ ላቅ የእሷ መጫወቻ ሆኜ ልቅር መታል። አለማናገር እኮ ነው የሻይ ሰዓት ያለችሽ የላቅዬ። ቡት እንደዚህ ግን አቱን ስንት ነገር አለ። እንደዛ የሮጥኩ ሲሄድ ጥበቃው ባያገኘኝና ስራ መግባቷን ባይነግረኝ ወዴት እንደመሄድ እንዴት እንደመሆን አላቅም ነበር። እንዴ እኔ ራሱ እኮ ተከትዬ ነበር። ብሩክ ሲደውል ነው የተጠራጠርኩት። እንደውም መጀመሪያ አላነሳውለትም ነበር። በኋላ ላይ ግን ያው ጓደኝነታቸውን ስለማውቅ ተጠራጥሬ ነው የደወልኩት። ግድ የለሽ ስለሆነች ነው ስልኳን ጥላ የምትወጣው። ይሄ እንኳን አጋጣሚ ነው፣ ማናችንም ጋር ሊፈጠር ይችላል። ቀለሙች በዛ የሆነ ነገር ብትሆን የማብድ ይመስለኛል። እሱማ ቅድምም እኮ አብደ ነበር። ግን ምን አልኩ? እንዴት ሆንኩ? በእናትሽ ንገሪኝ ምን አደረግኩ? አይገርምም፣ ምንም ነገር አላስታውስም። ለዛ ነው አብደህ ነበር የምልህ። እሺ ንገሪኛ። አልነግርም። ስሞትልሽ፣ ስሞትልሽ ቀለም እ አልነግርም አልኩ አልነግርም። ምን አለበት ብትነግሪኛ? አንቺ እንዴ። የቆጨኝ ግን እንደዛ ስትሆን አለመቅረጽ ነው። ትቀልጃለሽ እንዴ አንቺ። እንዴት ነው በዛ ሁኔታ ላይ እኔን ስለ መቅረጽ ሀሳብ የሚመጣልሽ? እኮ የቆጨኝ እኮ ስላልመጣልኝ ነው። እሺ በይ ንገሪኝ። አልነግርህም። ንገሪኝ። እንዴ አንቺ ትነግርኛለሽ? አትነግርኝም? እንዴ አንተ እጄ ልቀቀኝ እንጂ እጄ እኮ ንገርኛ አቃሳብ መምኝ ንገርኝ። እውነትም አንተ ልጅ አብዳሃል። ቀለም ሳትነግሪኝ አልለቅሽም። አልነግረህም አልኩ እኮ እንዴ። ይሄ በሻይ ሰዓት የሚነገር ሳይሆን በኋላ በምሳ ሰዓት ጀማው ሰብሰብ ሲል የሚነገር ነው። አታደርጊው። ለምን ሙች እንጣላለን። እንዳንተና እንደ ቤዛ በክሷን ተያት። ስሟን ራሱ መስማት አልፈልግም። በለው። ከመቼው ወ እንደውም ይኸውልህ ሂድና አናግረሃት። የሻይ ሰዓት አይደለ ያለችው ካፌ ልትሆን ትችላለች። ሂድና አግኛት ታያት። ራሷ አይደለች እንዴ እመጣለሁ ያለችው ከፈለገች ትምጣ። ዛሬ ግን ምን እንደገባኝ ታውቃለህ? ሚስትህን በጣም እንደምትወዳት ነው። ይጠላታል ብለሽ ታስቢ ነበር እንዴ? አይ እንደዛ ባላስብም የዚህን ያህል ይሆናል ብዬ ግን አልገምትም ነበር። እንደውም የቅድሙ ንብደትህን ለማንም እንዳልናገር የምትፈልግ ከሆነ አሁን ንህ ሂድና በይዛን አግኛት። ቀለም በቃ እሺ፣ አንቺን ማሸነፍ አልችልም ማለት ነው እንድነግርህ ከፈለክ ሂድ። እሺ እሺ በቃ እዚሁ ጠብቅኝ። ምን አማራጭ አለኝ? እዚሁ ነኝ። ውይ ቤዚ፣ ከመቼው አናገርሽው? ተመልሽ ነው? የለም ገባኝ። ዝም ካልሽ አላናገርሽውም ማለት ነው። የማታው ኮርፊያሽ ከቅድሞ ጭንቀት በልጦብሽ ነው ያላናገርሽው ቶይን ብሮኬ እሱ ሌላ አለም ላይ ነው ሌላ አለም ላይ ስትይ ማርስ ላይ ጁፒተር ወይስ ቬነስ የቱ ላይ ሆኖ አገኘሽው መቀለድህ ነው ለምን እቀልዳለሁ እንዴ ሌላ አለም ላይ ያልሽው አንቺ ነሽ አንቺ ነሽ ታዲያ ቀልደኛው ከዛች ልጅ ጋር እየተሳሳቀና እየተላፋ መናፈሻውስ ቁጭ ብሏል ከዛች ልጅ ስትይ ቀለምን ማለትች ነው እና ከሷ ሌላ ከስሩ የማይጠፋ አለ እንዴት እንዴት እየሆነች እንደሆነ እኮ ስላላየሃት ነው ተይ እንጂ ቤዝ የማይመስል ነገር አትናገሪ። አሁን ቆይ ቀለም ሰዋታ ነው ከባለትዳር ወንድ ጋር የምትሆነው? ለምሳሌ ይኸውልሽ፣ እዚህ ግቢ እንኳን ብዙ አይን የሚገባ ወንድ አለ፣ እኔን ጨምሮ። አንድ ቀን እንኳን እሷ ዞረብ ላይታንም አታውቅም። ምናልባት ባለትዳር ወንድ ይሆናላ፣ ምርጫዋ ሊሆን አይችልም። ለምን? እንጃ፣ ግን አይመስለኝም። ምን ትጠቀማለች? የሆነ ነገርም አለ። ማታ የማይመስል ነገር እየተናገረ ሲጨቀጭቀኝ አደረ። ዛሬ ያለ ልማዱ ሰበብ ፈልጎ ትቶኝ የመጣው ከእሷ ጋር ለመሆን ፈልጎ ነው። ቤዚ፣ ይህ ነገር የቅናት ስሜት የፈጠረው ጥርጣሬ እንዳይሆን። አልቀናሁም። ቀንተሻል። ለምንድን የምቀናው ስለምትወጂው። መቼም አልወደውም አትይም። ብትይም አላምንሽም። ብሩኬ፣ ስላላየሃት እኮ ነው። እንዴት እየተሳሳቀች እንደምታዋራው እሱ ራሱ ምን አባቱ እያላት እንደሆነ እንጃ። ደግሞ ካልጠፋ ቦታ መናፈሻ ውስጥ መቀመጣቸው እኔ። እናንቺም እኮ ሻይ ቡና ለማለት ካስፈለገን መናፈሻ ሄደን እንቀመጣለን። እኛ ስንሆን ችግር የለውም እነሱ ሲሆኑ ግን። ብሩኬ ምንድን ነው ምኑ ልታናድደኝ እየሞከርክ ነው። ለምን አናድድሻለሁ? ቤዚ አሳዝነሽኛል። ባልሽን በጣም እንደምትወጁ ተረድቻለሁ። ሁኔታሽ ግን እንደዚህ አይመስልም። እንዴት አይመስልም? ልንገርህ፣ ይላቅን ከዚህም በላይ እወደዋለሁ። ታዲያ ለምንድን ነው ሁልጊዜ የምትጣሉት? ስለማይረዳኝ ነ ሁሌ እሱ ያለ ብቻ እንዲሆን ይፈልጋል። እና ታዲያ ይህንም በመጣላትና በመኮራረፍ የምታስተካከዩ ይመስልሻል? አላውቅም። ከባለቤቴ ጋር እንዴት እንደተለያየን እነግርሻለሁ። አልነገርከኝም። ያው በጊዜ ወጣቶች ነበርን ነገሮችን አዙሮ ለማየት የሚያስችል ብስለት ሁለታችንም አልነበርንም። በሁሉም ነገር እንፎካከር ነበር። እኔ አንድ ቀን አምሽቼ ከገባሁ በማግስቱ እሷ ሌሊት ነበር የምትገባው። እኔ አንድ ሁለት ቀምሼ የገባሁ ቀን እሷ ደግሞ በቀጣዩ ጥንብዝ ብላ ሰክራ ትመጣ ነበር። እስቲ ሙች በለኝ ቤዚ። ሙች። እሷ ቤተሰቦቿ ጋር ሄዳ ከዋለች እኔ ሞጥቼ ውጭ አድሬ ይገባ ነበር። እንዴ ይሄ እብደት ነው! እያንዳንዱ ነገራችን በእልህና በፉክክር የተሞላ ነበር። እና መጨረሻችሁ እንዴት ሆነ? በመጨረሻም አንድ ቀን እስቲ ጉዷን ላየው ብዬ ለሁለት ሳምንት ጓደኛዬ ጋ ተቀመጥኩ። ምን ብሩኬ። አስራ አምስት ቀን በኋላ ወደ ቤት ስመለስ እሷም እንደኔ ለማድረግ ልብሷን ይዛ ወጣች። ወር ቆይታ መጣች። እንዳትለኝ ብቻ እልሻለሁ። ደስ ስትል ምንም ደስ አትልኝ። ያውልሽ ኮር በኋላ የተመለሰችው በሱስ ተነክራ ነበር። እይ በሌላ ቅሞት በዛ ምክንያት መስማማት ስላልቻለን ቁጭ ብለን መነጋገር እንኳን ሳንችል ተለያየን። ግን በጣም ወዳት ነበር። በዚህ ራሴን ማሸነፍ አቅቶኝ እሷንም ችግር ውስጥ ከተትኳት። በገዛ ድክመቴ ግጭቶቻችንን እንዲያድጉ በማድረግ የምወዳትን ሴት አጣኋት። ጥፋቱን ማየ ሁለታችሁም ነው። እኔ ሁሉን ነገር ባቆም እሷ መለወጥ ይችል ነበር። እሱ ላይ ልክ ነህ። ስለዚህ አንቺ ማኩረፍሽን፣ ቅናትሽን። ግጭቶችን ማሳደረሽን አቁሚ። በዚህ ምክንያት ብቻ ባልሽን እንዳታጭ። ባክሱንቶ የራሱ ጉዳይ እንዴ። ያ ከካፌ የሚመጣው ይላቅ አይደል? መናፈሻ ውስጥ ነበር ያለው። አላልሽኝም? ነበር ፈልጎሽ እንዳይሆን። ሂጅና እናናግርም። ከፈለገኝ ቢሮ መምጣት ይችላል። የነገርኩሽን ነገር ተረጂው ባክሽ። አሁን ተነስ፣ የሻይ ሰዓታችን አብቅቷል። ወደ ስራ እንመለስ። እሺ፣ ማነሽ ጥሮ እንኪ ሳቡሰጂ አንተ እኔ መናፈሻ ውስጥ አስቀምጠ በዛው ትቀራለህ። ከሚስት ጋር እየተሞዳሞድክ ነበር አይደል? እስኪ ተይኝ። ወይ ወንዶች ሁሉን ነገር በአንዴ የምትረሱት ነገር ደስ ነው የሚለኝ። ወይኔ እንደ ዘንድሮ ውስጥ ተሳልቃብኝ አታውቅም። ምን? ከዛ አብሯት ከሚሰራው ልጅ ከብሩክ ጋር እየተሳሳቀች ነበር ትናንት ከጓደኞቼ ጋር ምሳ በላለው፣ ብላ ከእሱ ጋር ስትበላ ነበር። ዛሬ ደግሞ አንቺ ነሽ ሄደህ ካላናገርካት ብለሽ ስትሳሳቅ እንዳያደረግሽ። እንዴት ተሳሳቃ? እኔ እናንተ ስንሳሳቅ የለ። የማይመሳሰል ነገር አታመሳሲ። የእነሱ የተለየ ነው። ምኑን የተለየው? ለምሳሌ አሳሳቋ፣ አሳሳቃቸው፣ እንዴት እንደምትስቅ ባየሻት። ለእኔ እኮ እንደዛ ስቃልኝ አታውቅም። ቆይ አንተ አስቀህ አታውቃለህ? እንኳን እሷን አንቺን አስቀሽ የለ እንዴ ደግሞ የጥርሶቿ ማማር ከሱ ጋር ስትስቅ ጥርሶቿ በጣም ነጫጭ እንደሆኑ ዛሬ ነው በደንብ ያየሁት። የጥርሷን ንጣትና ማማር ዛሬ ነው ያየኸው? ለእኔ እንደዚህ ስቃልኝ አታውቅም እያልኩሽ ካልሳቀች እንዴ ነው ጥርሷን ላየው የምችለው። ቆይ ቆይ ቆይ ቆይ እንዴ ከተጋባችሁ ስንት አመታችሁ ነው? አሁን ሶስት ጥርስ ማል ነው ሶስት አመት ሆነን እና፣ ሶስት አመት ሙሉ አብርሃት የኖርካትን ሚስትህን ነው ዛሬ እንዳዲስ ስለ ጥርሷ ማማር እያወራህላት ያለኸው? እኔ የምለው ቆይ ከተጋቡ በኋላ መታየት የለም እንዴ ነገርኩሽ ቀለም እኔ ቱን ያህል ብቀልድላት እንደዚህ አትስቅም ፈገግ ብላ ነው የምታልፈው እንደዚህ ትንሽ ፈገግ ብላ ፍልፍሉም ቢሆን የዚህን ያህል ሊያስቃት አይችልም ግድ የለህም ይላቅዬ በቀናት አይና አይታሀት እንዳይሆን ማን ነው የሚቀናው እኔ አዎ አንተ ቀለም አታውቂኝም ማለት ነው አልቀናባትም ልትለይ ነው በማን በቤዛ ። አዎ በቤዛ አልቀረም። ታዲያ ለምንድን ነው ክብሩ ጋር መጫወታ የዚህን ያህል የሚረብሸ? ባለትዳር አደለች እንዴ? ከማንም ጎረምሳ ጋር ምን ያሳስቃታል? ክብሯን አጠብቅም። ስለዚህ እንደሱ ካልክ ከአንተም ክብረህን እየጠበቅ አይደለም ማለት እኔም ወጣት ነኝ፣ ያውም ቆንጆ ሴት ላጤ እና ለምን ከኔ ጋር ትጫወታለህ? ክብረህን አጠብቅም። ቀልም ልታናጂኝ ፈልገች ነው? እውነቱን እየነገርኩ ነው። በቃ በቃ በቃ በቃ። ምንም እንድትረግኝ አልፈልግም። ዛሬ ሁሉም እኔ ላይ ነው ወደ የተነሳው። አንተ ላይ መነሳት አይደለም ይላቅ ግን ቀለም፣ እሺ በቃ ልተው። ግን በደንብ ዙሪያን ተመልከትና ስትረጋጋ ጥራኝ። መልካም ቀን። ለምንድነው ጥለሽኝ የመጣሽ? ጠዋትም ጧትም አብረን አልሄድንም እኮ ረሳው። በዛ ላይ ከማታ ጀምሮ ብዙ ነገሮች እየተናገርከኝ ነው እና በቀል መሆኑ ነው? ጠዋት ትቼሽ የሄድኩት ስለ ረፈደብኝ ነው። አለቃይም ሰሞኑን ትኩረት እያደረገብኝ ነው። ከረሳው ላስታውስህ አለቃህ ለእኔም አለቃይ ነው። ጠዋት ትቼሽ በመሄዴ በጣም ቆጭቶኝ ነው ያልኩት። ለምን ሜክሲኮ በእኛ መስሪያ ቤት መስመር ስለደረሰው የመኪና አደጋ አልሰማሽም? ሰምቻለሁ። እዛ ታክሲ ውስጥ ብትኖርስ ብዬ በጣም ፈርቼ ነበር። እኔም አደጋው ደርሶብሻል ብዬ ላበድ ነበር በዚህ ከባድ ቀን ያሳልፍኩት እኔም የማደርገው ጠፍቶኝ ነበር። አደጋው ደርሶብሽ ቢሆን ምን ነበር የማደርገው? እንዴት ነበር የምኖረው? አንተ ከሞት ካብሬህ እሞታለሁ። ናይ ልቀፍሽ። መቼም ከቅፌ እንዳትውጪ። አንተ ምን ችግር አለብህ? ቀለም አለችልህ። ምን ጩኸቴን መቀማትሽ ነው? የምን ጩኸት ነው መቀማ? እንዴት ስትሆን እንደነበር ያላየኸው መሰለህ? ዞር በይ ከፊቴ ቤዛ። እኔም በደንብ አይቼሻለሁ እንዴ? እስቲ ትንሽ እንኳን አታፍሪም? ሰው ምን ይለኛል እንኳን አትይም። ለምን እላለሁ? ከዛች ልጅ ጋር ያለ ነገር ምንድን ነው? ማወቅ እፈልጋለሁ። ይሄን መጠየቅ ያለብኝ እኔ ነኝ። ሰላሳ ሁለት ጥርስሽ እስኪታይ፣ ጥርስሽ ንጣቱ እንደ ሳሙና ማስታወቂያ እስኪገለጽ ድረስ ምን ቢነግሸው? እየተማማላችሁ ስታውሩ ነበር። ፊትሽ እንደ ፀሐይ ያበራ የነበረው ምን ስለሆነ ነው? አንተም እጇን ይዘህ እየተላፋት ነበር። የዚያኔ ያለው እንዴ፣ ጓደኝነታችሁ ከእኔ ጋር እንደዛ ስቀሽ አታውቂም። አንተም ከእኔ ጋር እንደዛ ተላፍታ አታውቅም። ስለዚህ ያደረግኩት ነገር ትክክል ነው እያልሽ ነው? ምንም የተለየ ነገር አላደረኩም። በአይኔ አይቼሻለሁ። እኔም አይቼሃለሁ። አደጋው አንተ ላይ የደረሰ መስሎኝ ታለቅስ ነበር ቀለም ከደወለችልኝ በኋላ ነው የተረጋጋሁት የሻ ሰዓቴን ጠብቄ ላናግርህ ስመጣ እና ለምን አላናገርሽኝ ጊዜ አልነበረህማ ጊዜ አልነበረህም ከቀለም ጋር ልፊያ ላይ ነበርክ ልፊያ ላይ አልነበርኩም እኔ አደጋው አንቺ ላይ ደርሷል ብዬ አብጄ ስለነበር በሰዓቱ ምን እንደተናገርኩ ምን እንዳደረግኩ ስላላወቅኩኝ ቀለምን እንድትነግረኝ እየለመንኳት ነበር እሷ አንቺን እንደምታስቢያት አይነት ሰው አይደለችም ሄደህ ቤዛን ካላናገርካት አልነግርህም ስላለችኝ ነበር እጇን የጠመዘዝኳት እሷ ግን አንቺ ጋር እንድመጣ እያስገደደች ነበር። ላናግሬ ስመጣ ግን ያየሁት ምንም አላየህም። ምንም አላየህም። ብሩኬም የራሱን ልምድ በመንገር ኩርፌን እንድተው ግጭቶችን ለነገ እንዳላሳድር እየመከረኝ ነው የነበረው እና በመካከላችሁ ምንም ነገር የለም። አንተ ከቀለም ጋር አለኝ ያልከው ጓደኝነት ነው እኛም ጋር ያለው። እሺ፣ እሺ፣ አምኜሻለሁ። በዚህ ዛሬ ብዙ ነገር የተማርኩበት ቀን ነው። እንደዛ እንደተጣላን ተለያይተን ቢሆንስ ኖሮ አስበሽዋል እ እኔም በተለይ ስለነዛ በአደጋው ስለሞቱት ሰዎች ሳስብ ከቤተሰቦቻቸው ጋር እንዴት ይሆን በጠዋት የተለያዩት እያልኩ እየተጨነኩ ነበር በፍቅር ነው ወይስ በጸብ ደህና ዋል ደህና ዋይ ተባብለው ነው ወይስ ይድፋህ አይመልስህ ተባብለው እንጃ እንጃ ምናልባት በአንቺ ቆዳ አልቀበርም ተባብለው ይሆናል ይላቅዬ እኔ ጸብን ለነገ እያሻገርኩ መኖር አልፈልግም እንዴት ስንጣላ ቶሎ ቶሎ እንታረቅ። የጠዋቱን ለማታ የማታውን ደግሞ ለነገ እያሳደርን የግጭት እርሾ አናስቀምጥ። ሁሉንም በጊዜው እየፈታን እንሄድ። ዛሬ አንተ ወይኔ፣ ብንሞትስ ኖሮ ጸጸቱ እንዴት ነበር የምንችለው? ልክነሽ ከዚህ በኋላ የሚያደር ግጭት አይኖረንም። እንደውም ከዚህ በኋላ ለግጭቶቻችን ሳጥን ወይም ሻንጣ እናዘጋጅም። ሁሉንም ከስር ከስር እየፈታን እንሄዳለን። ስለዚህ አሁን ታርቀናል። በሚገባ በሚገባ። ይኔ ቆጆ፣ ስለ ጠዋት ጠዋቱም አስቤበታለሁ። አንቺ ልክነሽ ብንተጋግዝ ሰዓታችንን መቆጠብ እንችላለን። አዎ፣ ለምሳሌ አንተ ሽንኩርት ብትከትፍልኝ። አይደለ በዛ መልኩ አደለ የምንረዳደው። እንዴ መርጠሽ የማልወደውን ስራ ትሰጭኛለሽ? እንዴ ኧረ፣ እየቀለድኩብህ ነው። አዎ፣ ማታ ማታ ዕቃ አጥባለሁ። ሌላውን ደግሞ በሂደት እያየው ጨምራለሁ። እሺ፣ ደስ ይለኛል። ይኔ ጌታ ናመልሳም ብለሽ ነው ብለሽ ነው። በጣም ነው የምወድህ። እኔም ጧ ተሻጋሪ የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ሄሊና ሲሳይ፣ ማስረሻ ገብረ ማርያም፣ ሂሩት ይርዳው፣ መርዕድ ነጋሽና ካሳሆን ቦጋለ ነበሩ። ተሻጋሪ፣ ድርሰት ሂሩት ይርዳው፣ አዘጋጅ ማስረሻ ገብረ ማርያም፣ ፕሮዳክሽን ማኔጀር ዮናስ አለማየሁ! ተሻጋሪ